ይህኔ፣ ቆንጆ፣ በጣም ነው የምወድሽ። እኔም በጣም ነው የምወድ ኪራዬ። ምንድን ነው ያልከው? ጽናቴ፣ አንቺ እንዳሰብሽው አይደለም። በቃ ሚስትን እንደዚህ ነው ተሪት የምታደርጋት? ምንድነው የሰማት? ጽናቴ ልብሱን እኮ ሳይ አንቺ መስለሽኝ ነው። እርዱኝ፣ እርዳታችሁ ያስፈልገኛል ብላ ኪራንና ቅዱስን የቀረበችው ሴት ዛሬ ኪራንና ጽናትን ሕይወታቸው ውስጥ ገብታ እየረበሸች ትገኛለች። ኪራ በጣም ጨንቆታል፣ ጽናትም ደብሯታል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች የሰላማችሁ ብዛት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ሰማንያ አንድን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮት እጠይቃለሁ። ባለፈው እንዳየነው እንግዲህ የሆነች ሴት ሰዎች ሊገሉኝ ይፈልጉኛል በማለት እንግዲህ ኪራንና ቅዱስን እርዳታችሁ ያስፈልገኛል ብላ በዚሁም አጋጣሚ እንዳሳሳታችሁም አይተናል። ዛሬ ላይ እንግዲህ ኪራንም ተከትለው ገብታም ነበረ እቤት ውስጥ እንግዲህ ኃይለኛ ችግር እየፈጠረች ትገኛለች። ኪራን በጣም ጨንቆታል። ምን ነክቶኝ ነው እያለ እንግዲህ የራሱን እየወቀሰ ይገኛል። ኪራን እና ቅዱስ ሻይ ቡና እያሉ ቁጭ ብለውም ነበረ። ለምንድን ነው እንደዚህ ጠጥቼ ጥለህኝ ሄድከው? ብሎ ይለዋል። ነገር ግን እኔ መኪናውን ይዤ ስመጣ እናንተ እዛ ቦታ ላይ የላችሁም ነበር፣ ብሎ ይለዋል። ለምን መጀመሪያውኑ ይዘህኛ አትሄድም ነበር እያለም ሲል ነበረ። እሷስ ብሎ ይላል። እሷስ ምን አገባኝ፣ እሷን ለምን ጥላሃት አትሄድም ነበረ፣ እንዴት እንደዚህ ታደርገኛለክ? እያለም ሲለው እንግዲህ ቅዱስ እኔ አውቄ አይደለም የደወልኩትም እኔ አይደልሁም እኔ እንዳሉ አውቄ እንዳልሆነ ልትረዳኝ ትገባለህ፣ ይገባል። ሲጀመር ለምን ጠጣህ ብለህ መች ጠይቅከኝ? እየጠጣሁበትንስ ምክንያት መች ጠይቅከኝ? እያለ እንግዲህ ሁለቱም እርስ በራሳቸው እየተዋቀሱ ነበረ። በጣም ተናዱ። ቅዱስ ታጠገቡ ጥሎት ሄዷል። ኪራም እንግዲህ ለናሆሚ ይደውልና ተቤት እንደወጣ እንግዲህ ሁላችንም አይተናል። ጨንቆታል ሴትዮዋን እቤት ጥሏታል። ሴትዮዋን ልበላት እንጂ እብድ ጨበሪያ የሴት ሱሰኛው ማለት ነው። እንግዲህ ኪራ ቤቱን ለቆ ሄዱም ነበረ። ለሶስት ቀን ነው ያለችው። እንግዲህ ለዚች ለሶስት ቀን ዞር ዞር ብያሳልፋለሁ በማለት እንግዲህ ቤቱን ለቆ ሄዶ ነበረ። እና ሆሜጋ ደውሎ እንግዲህ እንቅ- መተኛት ብቻ ነው ፈልገው ረፍት ፈልጋለሁ ብሎም ይላል። እና ሆሜም እንግዲህ መራዊት ቤት እንዳሌለች ይነግረዋል። በቃ ቁልፍ አቀብለኝ፣ እኔ ገብቼ መተኛት ብቻ ነው ፈልገው ብሎም ይላል። ከዛም ቁልፍ አምጥቶለት ገብቶ ተኝቷል ማለት ነው። በዚሁም አጋጣሚ ጽናት በጣም ግራ ገብቷትም ነበረ። ይህች ሴት ማነች፣ ማነች ግን ምን ስትሰራለች እያለች እንግዲህ ራሷን እንድትጠራጠር አድርጋታለች። በዚሁም አጋጣሚ ኩሽና ሄዳለች። ልጅቷ አንዳንድ ነገሮችን ስትጠይቃት ነበረ። በጣም ትጠጽታለች። ጉንድርድር እያለች ነበረ። በዚሁም አጋጣሚ እንግዲህ ጽናት ራሷን ጠይቃ በጥርጣሬ ውስጥ እያለች እንግዲህ እኔማ መራዊትን ለመራዊትና ለሰኒ መደወል አለብኝ ብላም እንግዲህ እነሰኒ ገሄዳለች ለነሰኒ እየነገረቻቸው እያለ እነሰኒም እራሳቸውን እንዲጠረጥሩ አድርገዋል ማለት ነው። እንዴት እንደዚህ ይሆናል እያሉም ነበረ። ሁሉም ተጠራጥረዋል። ኪራም እንግዲህ ደውልና፣ ልጅቷ ብቻዋን ነች፣ ቤት ማንም የለም፣ ሂጂ ይላታል። እሺ ሄዳለሁ ብላ ትላለች። እነ ሰኒም እንግዲህ እንዲህ ማታለ ኪራ ልጅቷን አያምናትም ማለት ነው፣ የማያምናት ልጅነች ማለት ነው እያሉም ሲሉም ነበረ። በአንድ ጎንም ደግሞ ኪራ ተኪራ ጋ ያላቸውን አቀራረብ እንዴት እናውቃለን እያሉም ስትል ነበረ። መራዊት እንግዲህ በዚሁም አጋጣሚ ልጅቷ ምን ለምን ጥለው ሄዱ እያለች እንግዲህ ብቻዋን እያወራች ልብስ እንድትሰጣት ጠይቃት ነበረ። ነገር ግን ልብስ አልሰጠቻትም። የሚቀየር ቀሚስ አልሰጠቻትም። ከዛ ን ጽናት ባሌለችበት ማነው ኪራም ባሌለበት እንግዲህ ሳጥናቸውን በርብራ ይህ የጽናትን ቢጃማ ለብሳለች። በዚሁም አጋጣሚ ለብሳ ወደ አልገዋ ላይ ነበር የተኛችው። ለምን ወደ ኩሽና ነ ሄደችው። ወደ ኩሽናም ስትሄድ እንግዲህ እነ ምሩ እነ ኪራ እነ ጽናት ኩሽና ውስጥም ነበሩ። በዚሁም አጋጣሚ ገብታ ወደዚህ ሰፈር ምን የለም እያለች አንዳንድ ነገሮችን ስትጠይቅ ነበረ። እነሱም እንግዲህ ሁሉም የየራሳቸውን መልስ ሲመልሱላት፣ ምን አይነት ናችሁ ብላ እንግዲህ ሁሉንም ተቆጥታችሁ ወጥታለች ማለት ነው። ይችማ ጤነኛ የደለችም እብድ ነች እያሉም ነበረ። መጨረሻም ላይ እንግዲህ እሷ ምንም ነገር የለም ወይንም ጎመን አዝዤ ልብላ እንዴ እያለችም ስትልም ነበረ። በዚሁም አጋጣሚ ቁጭ ብላ እያወራች ቆማ እያወራ እያለች ጽናት ትመጣለች። ጽናትም ትመጣና እዚህ ነሽ እንዴ ምናምን ትላታለች። አዎ እዚህ ነኝ ምግብ ላምጣለች? አያልፈልግም ምናምን ትላታለች። በዚሁም አጋጣሚ እንግዲህ ቢጃማዋን ለብሳ ገብታ ተኝታለች። ኪራም እንግዲህ ተኝቶ እንዳለ ናሆሚ ይመጣል። ናሆም ሲመጣ እንግዲህ የተፈጠረውን ችግር አንዳንድ ነገሮችን ሊነግረው ሞክሯል። ናሆሜም በጣም ደንግጧል። እንዴት እንደዚህ ታደርጋለክ ጽናትስ ምንስ ያህል ብትሰክር እንዴት ጽናትን ትረሳታለክ? አሁን በምን አይነክ ነው ጽናትን ማየት የምትችለው እያለም ሲለው፣ እኔ የሚጨነቀኝ ይሄ ነው እያለም ሲል ነበረ። እንግዲህ ቅዱስም እውነታው ይህን ነገር ተመደበቅ እኔ እውነታው መፍትሄው እውነታውን መናገር ነው ብሎ የሚላል እኔ እውነታውን አልናገርም። ሶስት ቀን ነች እንጂ ሶስት ቀን እንደምንም ታግሼ ከዛን ወዲያ ብር ሰጥቼ አባረራታለሁ እያለም ነበረ። ዛሬ የጠገበ ሆድ ነገ ሲጎል ከፍቶ ይመጣል እያለም ሲል ነበረ እንግዲህ አዎ ትክክል ዛሬ ብር ቢሰጣት ነገም ላይ ደግሞ እናገራለሁ በማለት በማስፈራራት ሁሌም ከሱ ላይ ብር የምትቀበል ይሆናል ብለን ነው የምናምነውችን ልጅ እውነታውን ተናግሮ እንግዲህ እንደተሳሳተ መናገር ነው ብዬ ነው የምለው እኔም እንደራሴ ጽናትን በጣም ጨንቋትም ነበረ ተኝታ እንዳለች እንግዲህ ኪራ ወደ ቤት መጥቶም ነበረ ቤትም ሲመጣ ማንም የለም የት ሄደው ነው ቤቱ ጭር ያለው? ምናምን እያለ ልብስ ልቀይር ብሎ ወደ መኝታ ክፍሉ ገብቶ ነበረ። ወደ መኝታ ክፍል ሲገባ እንግዲህ ልጅቷ የጽናትን ቢጃማ ለብሳ ነበር የተኛችው። እዛ ኬራም እንግዲህ ጽናት መስለው የኔ ቆንጆ እኔ እወድሻለሁ እያለም ሲልም ነበረ። እሷም ተኝታ እያዳመጠች ነበረ። ከዛን ነቅታ እኔም እወድሃለሁ እያለች በጣም ደንግጧል። እንግዲህ እሷ ያለ መሆኗን ሲያቅ መጨረሻም ላይ ጽናት ኩሽን በሩ ላይ ቆማ እያዳመጠችም ነበረ ከዛን እወድሻለሁ የሚለውን ቃል ሰምታ በጣም ደንግጣለች ምንድን ነው ምንድን ነው የሰማሁት ምንድን ያልከው ምናምን እያለች እንግዲህ በጣም ተናዳ ወደ ሳሎን ተመልሳለች በዚሁም አጋጣሚ ኪራ እኔ እኮ አንቺ መስለሽኝ ነው ለቢጃማሽን ሳያንቺ መስለሽ ነው እያለ ለማስተማመን እየሞከረም ነበረ። እውነትም ደግሞ ትክክል ነው፣ ጽናት መስለው ነው እንደዛ ሲል የነበረው። መጨረሻ ላይ እንግዲህ እኔ ምን አልጎ ታዲያ ብላ ጽናት የይቅርታ ልብ ያላት ነገሮችን ሁሉ ትታ ይቅር ብለዋለች። አንድ ነገር ናፍቆኛል፣ ጉርሻክ ናፍቆኛል እያለችም ስትልም ነበረ። ጽናትዬ እኔ በጣም ነው የምወድሽ፣ ምንም ነገር ቢፈጠር እኔ ካላንቺ ምንም ነገር እንትን አልልም። አንቺን ብቻ ነው የምወደው። ከአንቺ ሌላ የምወደው ሴት የለም እያለም ሲላትም ነበረ። እሷም እንደዚሁ እኔም ከአንተ ሌላ የምወደው ሰው የለኝ ምንም ነገር ቢፈጠር እያለች እንግዲህ ፍቅራቸውን ሲገልጹም ነበረ። ምግብ ላምጣ ብላ ወደዛ ትሄዳለች። ወደዚህም ስትሄድ እንግዲህ ወደ ኩሽና ስትሄድ መጨረሻ ላይ እሷም እንግዲህ ልጅቷም እንግዲህ ሲጋራዋን እያጨሰች ነበረ። ጫትም እየቃመች ነበረ። በዚሁም አጋጣሚ በጣም ትደነግጣለች ጽናት። እንዲህ ጣይም እያለቻትም ነበረ። ምንድነው የምታረጊው? ኪራሁም ቢመጣል ትጣየዋለሽ ምናምን እያለቻትም ስትላትም ነበር። ነገር ግን ልጅቷ ጽናትን ልትሰማት አልሞከረችም። ውጭልኝ፣ ሂጂልኝ፣ ቀኔን አታበላሽብኝ እያለቻት ስትልም ነበረ። ክብሮና ክብሮና ሰኔም እንግዲህ ደስ ደስ የሚል ግርዣቸውን እየተደራረ እየተገባበዙ ይገኛሉ። በዚሁም አጋጣሚ አንዳንድ ነገሮችን እየተቀላለዱም ነበረ። እሷም ኩሽና ቆማ እያለች ግራ ገብቷት ነበር፣ ጽናት ማለት ነው። በዚሁም አጋጣሚ ሰኒ ትመጣለች። ሰኒም ስትመጣ አንዳንድ ነገሮችን ልጅቷ እየቃመች እንደሆነም ትነግራታለች። መጨረሻም ላይ በጣም ትናደዳለች ሰኒ አንገቷን አንቄ ጭንቅላቷ ላይ ቆሜ ነው እማስወጣት እያለች ስትል አትጣሊ እያለቻትም ስትል ስትል ብትጣሊ ምንም ነገር የምታመጩ የለም ፣ አትጣሊ እያለች ስትላትም ነበር። ነገር ግን እማመጣውን አሳይሻለሁ፣ ጎትቼን እማስወጣት እያለች ስትልም ነበረ። በዚሁም አጋጣሚ ጽናት ምን አባቴን የማደርገው አሁን ምን ብዬ ነው ለኪራ የምናገረው? እያለችም ስትል እንግዲህ፣ ኪራንም ስትሳደብ፣ ኪራንማ በእንደዚህ አይነት መልኩ አትሰድቢውም እያለች ስትከራከራትም ነበረ። እና ልጅቷ አይነ ወጣች ባለጌ ነች። ጽናትም ጌራም ሰኒም እንግዲህ ሰራላት አለው አሁን ሰራላት አለው አሳጊሽ አለው እያለች እንግዲህ እየደነፋች ወደ ልጅቷ ሄዳለች ማለት ነው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑልኝ። ቀጣዩ ምን ይሆን የሚለውን ደግሞ በቀጣይ ቪዲዮ እምናይ ይሆናል። ባይ ባይ።